በህፃናት የድንገተኛ የቀዶ ህክምና ወቅት ከሚሰሩ ህይወትን ከሚታደጉ የቀዶ ህክምናዎች አንዱ በሆድ የግድግዳ በቀኝ ወይም በግራ በኩል የሚሰራው የሰገራ ማውጫ የቀዶ ህክምና ነው። ይህ የቀዶ ህክምና ለወላጆች የሚያስደነግጥና የሚረብሽ ቢሆንም ለህፃናቱ ግን ከተከሰተባቸው ድንገተኛ የጤና እክል የሚተርፉበት ሁነኛ የቀዶ ህክምና አይነት ነው። ሰላም እንዴት ናችሁ? የቅድሚያ ለጤናው ቤተሰቦች ዶክተር ዮናታን ከተማ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም የተመቻችሁን ቪዲዮ ላይክ እና ሼር በማድረግ ድጋፋችሁን ስለምትገልጹልኝ አመሰግናለሁ። አብዛኛውን ጊዜ ይህ የቀዶ ህክምና የሚደረገው በድንገት ለተከሰቱ ህይወትን አደጋ ላይ ሊጥሉ ለሚችሉ የጤና እክሎች እንደ ጊዜያዊ የህክምና አማራጭ ነው። ነገር ግን አንዳንድ ጊዜ ተፈጥሯዊም ሆነ ከበሽታ ጋር በተያያዘ የከፋ የጤና እክል ካጋጠመ ዘላቂም የህክምና አማራጭ ሊሆን ይችላል ማለት ነው። ታዲያ ይህ በሆድ ዕቃ ግድግዳ በኩል የሚሰራው የካካ ሰገራ ማውጫ የቀዶ ህክምና የሚያስፈልግባቸው ዋነኛ ምክንያቶች አንደኛ፣ እንደተከሰተው የጤና እክል አይነት በሚደረገው የድንገተኛ የቀዶ ህክምና ወቅት የተበላሸው አንጀት ከተወገደ በኋላ የቀረውን አንጀት እርስ በርስ ለመስፋት ወይም ለመቀጠል አስቸጋሪ ሁኔታ ከተፈጠረ ማለትም በዋነኝነት የአንጀት ግድግዳ መብገን ወይም እብጠት ካለ፣ የህፃኑ ያለበት የጤና ሁኔታ ማለትም የደም ግፊቱ ደከም ያለ ከሆነ፣ በአንጀቱ መበሳት ምክንያት የሆድ ዕቃ በአንጀት ቆሻሻ ፈሳሽ በተጋነነ መልኩ የተበከለ ከሆነ እና ከፍተኛ የአንጀት መበስበስ ወይም መሞት ካጋጠመ ናቸው። እነዚህ የጠቀስኳቸው ሁኔታዎች በቀዶ የህክምና ወቅት ካጋጠሙን አንጀቱን እርስ በርስ ሰፍቶ ለመቀጠል አይቻልም። ምክንያቱም የቀዶ ህክምናው ከተሰራ በኋላ አንጀቱ ስፌቱን መያዝ ስለማይችል ስፌቱ በመልቀቅ ወይም በመላላት የአንጀት ቆሻሻ ወይም ካካ የሆድ እቃ ውስጥ እንዲፈስ ያደርጋል። ይህ ሁኔታ ደግሞ ህፃኑ ከነበረበት የድንገተኛ የጤና እክልና የቀዶ ህክምና ሳያገግም በተጨማሪ የሆድ ግድግዳ ብግነትን በማስከተል የልጁን ህይወት አደጋ ላይ ሊጥል ይችላል ማለት ነው። ስለዚህ ይህ ችግር እንዳይከሰት በቀላሉ በሆድ ዕቃ ግድግዳ በኩል የካካ መውጫ በቀዶ ህክምና ወቅት ይሰራል ማለት ነው። ታዲያ የዚህ የቀዶ ህክምና ዋነኛ ጥቅሞቹ አንደኛ ልጁ ከተከሰተበት የጤና እክል እንዲያገግም፣ ሁለተኛ ከራሱ ከተደረገለት ድንገተኛ የቀዶ ህክምና እንዲያገግም እና ሶስተኛ አንጀቱ ከተከሰተበት ብግነትና እብጠት እንዲያገግም ይረዳዋል ማለት ነው። ከዛም ከተወሰነ ጊዜ በኋላ ህፃኑ ከህመሙና ከቀዶ ህክምናው በደንብ ማገገሙ ከተረጋገጠ በኋላ በቀዶ ህክምና ለካካ መውጫ የወጣው አንጀት ወደ ቀድሞ ቦታው እንዲመለስ ይደረጋል ማለት ነው። ይህ የቀዶ ህክምና የሚያስፈልግበት ሁለተኛ ምክንያት ደግሞ ከተፈጥሮ ጋር በተያያዘ የፊንጢጣ አፈጣጠር ችግር ወይም የታችኛው አንጀት ክፍል ላይ የነርቭ ችግር መኖር ነው። እነዚህ ሁለቱ የጠቀስኳቸው ሁኔታዎች ከተከሰቱ በዋነኝነት ህፃናት በአግባቡ ካካ በፊንጢጣ በኩል ማስወገድ አይችሉም። ይህ ክስተት ደግሞ ካካ በአንጀት ውስጥ ያለ አግባብ እንዲከማች ያደርጋል። ይህ ሁኔታ ደግሞ በጊዜ ካልታከመ በዋነኝነት የአንጀት ከመጠን በላይ መለጠጥና የሆድ መነፋትን ያስከትላል። እንዲሁም አንዳንድ ጊዜ ከከፋ የአንጀት መበሳትና ቆሻሻ ወይም ካካ የሆድ ዕቃ ውስጥ በመፍሰስ ሕይወትን አደጋ ላይ ለሚጥለው የሆድ ግድግዳ ብግነት ያጋልጣቸዋል ማለት ነው። ስለዚህ እንደተፈጠረው የፊንጢጣ አፈጣጠር ችግር ወይም የአንጀት የነርቭ ችግር ታይቶ ዋናው የቀዶ ሕክምና እስከሚደረግላቸው ድረስ ጊዜያዊ የሆነ በሆድ ዕቃ ግድግዳ በኩል ካካ መውጫ ይሰራል ማለት ነው። ታዲያ የዚህ የቀዶ ህክምና ዋነኛ ጥቅሞቹ፣ አንደኛ የዋናው የቀዶ ህክምና ከመደረጉ በፊት የሕፃኑ ሰውነት እንዲዳብር፣ ሁለተኛ አንጀቱን ለማስተፈስና ለማሳረፍ፣ ሶስተኛ የችግሩ መንስኤ ምን እንደሆነ ለማወቅ እንዲሁም በቀዶ ህክምና ጊዜና ከቀዶ ህክምናው በኋላ ቁስሉ ከካካ የጸዳ እንዲሆንና በቶሎ እንዲድን ይረዳል ማለት ነው። ከዛም ዋናው የቀዶ ህክምና ተሰርቶ ከተሳካ በኋላ ለካካ መውጫ የወጣው የአንጀት ክፍል በቀዶ ህክምና ወቅት ወይም ከተወሰነ ጊዜ በኋላ ወደ ጤናማ ቦታው እንዲመለስ ይደረጋል ማለት ነው። ሶስተኛው ይህ የቀዶ ህክምና የሚያስፈልግበት ምክንያት ፊንጢጣ አካባቢ ለሚከሰቱ የተለያዩ አደጋዎች ነው። ማለትም ፊንጢጣ አካባቢ በጥይት ምት አደጋ፣ ቀንድ ባላቸው እንስሳት የመወጋት አደጋ እና የመሳሰሉት አደጋዎች ይከሰታሉ። ታዲያ ከዚሁ አደጋ ጋር በተያያዘ ህፃኑ ካካ መቆጣጠር ከተሳነው፣ እንዲሁም የቁስሉ ሁኔታ ለድንገተኛው የቀዶ ህክምና አዳጋጅ ከሆነ ቁስሉ ያለ ካካ በንጽህና እንዲድንና ህፃኑ ከአደጋው እንዲያገግም ጊዜያዊ የሆነ በሆድ ዕቃ ግድግዳ በኩል የካካ መውጫ ይሰራል ማለት ነው። ከዛም ተገቢው የሆነ የቀዶ ህክምና ተደርጎ ከተሳካ በኋላ ወይም በአደጋው የተከሰተው ቁስል ከዳነ በኋላ ለካካ መውጫ የወጣው የአንጀት ክፍል ወደ ጤናማ ቦታ በቀዶ ህክምና እንዲመለስ ይደረጋል ማለት ነው። ስለዚህ በአጠቃላይ ለወላጆች የምመክረው ይህ በሆድ ዕቃ ግድግዳ በኩል ለካካ መውጫ የሚሰራው የቀዶ ህክምና ልጃችሁ ላይ ከተሰራለት መደረግ ያለባቸው ጥንቃቄዎች አሉ። እነሱም በሆድ ዕቃ ግድግዳ በኩል ወደ ውጭ የወጣው የአንጀት ክፍል እንዳይደርቅ ወይም ደግሞ ከልብስ ጋር ባለው ንክኪ እንዳይጎዳ ለስላሳ ፎጣ ሞቅ ያለ ውሃ ውስጥ በመንከርና በመጭመቅ አንጀቱን መሸፈን፣ ህፃኑ ካካ ካለ በየሰዓቱ እየተከታተሉና እያዩ ማጽዳት የሚወጣው ካካ ዙሪያው ያለውን የሆዱን ቆዳ እንዳይጎዳ ቫዝሊን ወይም ደግሞ በሐኪሞ የታዘዘውን ክሬም መቀባት። የወጣው የአንጀት ክፍል የትንሹ አንጀት ከሆነ የሚወጣው ካካ ቀጠን ያለ ወይም በብዛት ፈሳሽ ስለሚቀላቅል የወጣውን ፈሳሽ ለመተካት ሕፃኑን እንደ ዕድሜው ጡት በደንብ እንዲጠባ ወይም በደንብ ፈሳሽ ነገር እንዲወስድ ማድረግ። ሌላው በተለየ መልኩ ማየትና መከታተል ያለባችሁ ነገር የወጣው የአንጀት ክፍል በተለየ መልኩ ወደ ውጪ ከወጣ ወይም በተቃራኒው ወደ ውስጥ ከተሳበ፣ የአንጀቱ ከለር ወይም ቀለሙ ከጠቆረ፣ ዙሪያው ያለው የሆድ ቆዳ ላይ መቁሰልን ካስከተለ፣ ወይም ካካ ማውጣት ካቆመና በተያያዘ የሆድ መንፋትን ካስከተለ በጊዜ ወደ ጤና ተቋም በመሄድ የልጆን ሐኪም ማማከር ያስፈልግዎታል ማለት ነው። ይህ ቪዲዮ ይጠቅማል ብለው ካሰቡ ለወዳጅ ዘመዶ ያጋሩ። በተጨማሪም ስለ እርሶም ሆነ ስለ ልጆ የጤና ጉዳይ ጥያቄ ካሎት በአስተያየት መስጫው ላይ ማቅረብ ይችላሉ።